ጀምረ ጊዜ ነው ማገኘሽ። ና እንዴት ብዬ እንደምነግርሽ አላወቅኩኝ። ኮ ገባኝ፣ ግን እሺ፣ ለቲኑ እንኳን እንዴት ልትነግራት እንትና አላለሽ? እሷ ማሟታል ብህመት ማለት መስማት አለባት እኮ። በእርግጥ ረጋ አድርጊሽ፣ እንዴት አትነግሪያትም። እኔ ግን አንድ ነገር እንድነግርሽ የምፈልገው ነገር፣ ይሄንን ቲኑ እንድታውቅ አልፈልግም። ስለዚህ ከብንቆርጥ ደስ አይ አይ አይቆረጥም፣ መቆረጥ የለበትም። ቤተሰብ የሚወቅ ምክንያቱም እስካሁን የት አለ እኔ ራሱ የት እንዳለ ግራ ገብቶኝ ነበር። አይደል እንዴ? ቢሆንም ግን እሱ እንድናገር ደግሞ አልፈለገም። ኖ ችግር የለውም። እንዳይቆረጥ፣ አይቆረጥም፣ መቆረጥ የለበትም። ቲኑም አሁን ታውቃለች፣ እደውልላታለሁ። ቆረጥ ደውላታለሁ። ሰላም ቤተሰቦቻችን፣ እንዴት ዋላችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምድር ዘመቻ ቁጥር ስንት ነው የሚባለው? ቁጥር ሁለት ቁጥር ሶስት ብቻ። ባለፈው ለታ ከቲኑ ጋር አንዳንድ ነገሮችን አውርተን ነበረ እናንተ ማየታችሁታል። ዛሬ ደግሞ ብሩክም በአንዳንድ አንድ ምክንያቶች ማግኘት አልቻልኩኝምና በቃ እስቲ ጊዜውን ትንሽ በደንብ ለማመቻቸትና ለማነጋገር ቤትን ጠርቻታለሁ ዛሬ ስላሉት ነገሮች ላወራት ማለት ነው። ምክንያቱም እሷም ከብሩኬ ጋር አንዳንድ ነገሮች ተፈጥረዋል እንደምታውቁት። ሶ ላውራቸውና፣ እስቲ ያለውን ነገር ደግሞ ከሷ እንትንላለሁኝ የምረዳ ይሆናል። እስቲ ያለውን ነገር ለማየት እሞክራለሁኝ። እኔም እናንተ ጋር እንግዲህ ምን አዲስ ነገር አለ። ቲኖ ትንሽ እየተሻላት ይመስለኛል። ደህና ነች፣ ደውዬላት ነበረ እግዚአብሔር ይመስገን የሰጣችኋት ኮመንትን ብርታት ሆናታል ሆናታል። ለእኔም ስላረጋችሁልኝ ስለሰጣችሁን ኮመንቶች በጣም አመሰግናለሁ። ጥሩ ፖዘቲቭ የሆኑ ኮመንቶች ነበር ስሰጡኝ የነበረው። እስቲ ደግሞ ያለውን ነገር ከሷ ጋር እኔና ከዛ እንግዲህ እስቲ ደስተኛ የሆነ ቤተሰብ ለመመስረት እንደገና እንሞክራለን፣ ጓደኝነት ለመመስረት እንሞክራለን ማለት ነው። እንግዲህ ጾሙም እንደጀመረ ነው እንግዲህ አሁን ደግሞ እያለቀ ነው ያለው። እንግዲህ በሰላም ደግሞ ያስጨርሰን። እንዴት ነሽ? አለሽ ወይ እንዴት ነሽ ሰላም ቤተሰብ እንዴት ናችሁ ደህና ናችሁ አይ እኔ ዛሬ ጠርተኝ ምን ነው እቸኩላለሁ ይቅርታ ግን ምን ነው የትርቴጂ ነው አይ ሜድባ ጉዳይ ስላለኝ ከቤተሰቦቻችን ጋር አንዳንድ ነገር እያወራን ነበራል ለነሱ ግልጽ ያረኳቸው ነገሮች አሉ አንቺና ብሩክ አንዳንድ ነገር እንደተፈጠረ አውቃለሁኝ ትንሽ የሚጎላችሁ ነገር አለ ስለተጣላችሁበት ጉዳይ እንዲሁም ደግሞ ያው በብዛት ከቲኗ አጠገብም ስላለች ስላለሽ ስለ እነሱ ነገሮች እናውራና እንግዲህ ያሉትን ነገሮች እንደ በፊቱ ለመመለስ እንሞክራለን። አይ የኔና የብሩኬ ጉዳይ ትንሽ ወደ ጎን ይሁንና ዮኒ የት እንዳለ ለማወቅ እሱ ነው እንደው ማጓጉቶኝ ሞሬ የመጣሁት እሷን ነገር ብት ነግሪኝ ደስ ይለኛል። ባለፈው ካገኘሽ በኋላ ወደ ቲኑ ይሄዳል ብዬ ነበር ያሰብኩት ግን ሊመጣ አልቻለም እና ምን ተፈጥሮ እንደሆነ ብትነግሪኝ ደስ ይለኛል። ቤተሰብም የሚፈልገው መቼም እሱን ነው አደለ? አዎ፣ ይሄ ነገር ትንሽ አስጨናቂ ነው። ዮኒ ልነግራችሁ እፈልጋለሁ፣ ግን ይሄ የቤተሰብ ጉዳይ ስለሆነ ነገር ውስ ትንሽ በደንብ ይረጋጋና ና አሳውቃችኋለሁ። ከእኔ የበለጠ ደግሞ ሞርሱ ይንገራችሁ በማለት ነው እንጂ ምንም ትንሽ ያለበት ነገር አስጨናቂ ነገር ነው። መምጣቱ ምንድነው ማለት እኔ ብቻ ሳይሆን ቲኑም ብትሆን ፋሚሊም ቢሆን መስማቱም አይቀር ነው፣ አይደለ? ልክ ነው። ይፈልጋል መስማትም ይፈልጋል ዮኒ የት ሄደ የሚለው ነገር። ምክንያቱም ያኔ ከዋየሹና ካማከርሹ በኋላ ወደሷ በጣም እርግጠኛ ሆኜ ነበር ይሄዳል ብዬ እኮ። ምንድነው የተፈጠረው ችግር ምንድነው? ይቅርታ፣ በጣም ይሄን ነገር በእውነት መናገር አልችልም። ስለማልፈልግም ብቻ ሳይሆን መናገርም ስለማልችል ነው አሁን እኔ ያው ዛሬ በሞል ደግሞ ላናግርሽ የመጣሁት ባንችና በብሩክ ጉዳይ ነው። ብሩኬ እንደምታቂው በእኔ ምክንያት ነው እዚኛው ጉዳይ ውስጥ የገባው። ያኔ ዮኒኔን አንቆኝ በምንጣላበት ጊዜ ያንን ቪዲዮ አየና ስንሽ በጣም ያልተመቸው ነገር ነበረ ያየሹም ይመስለኛል ያንን ነገር ና ሴት ልጅ እንደዚህ ስትደረግ ባለመውደዱ ምክንያት ደስ ስላላለው እስቲ ላስታርቃቸው ብሎ ነው የገባው። አንቺ አየሹ? እሱ ነው ሴት ሲመታ አይተሻል? አልገባኝም። ማለት ቪዲዮን አይተሻል ይመስለኛል። አይቻለሁኝ። አዎ ፊራን መቷት ነበር አይደል? ከዛ በኋላ ደግሞ እኔ ላይ የሆነ እንደዛቻም አይነት ነገር እንደገና ደግሞ ሊመታኝም ሊያንቀኝም ፈልጎ ነበር። ቲኑን ላገኛት ላማክራት ቼ ኬት መጣሳለለውም ሊያንቀኝ ምናም ሞክሮ ነበረ። እንደዚህ አይነት ሰው ማለት እንደ እንደ ሴት እናውራውና እንዴት ነው እንደዚህ አይነት ለአንቺ ጥሩ ሆኗል? እሱ አውቃለሁ እና ያኔም ቢሆን አይተሻል፣ ሊመታ ምናምን መክሮ ነበር። እሷንም መቷት ነበረ። ይሄን ነገር እንደ ሴት እንየውና እኔ ልቋቋመ አልችልም። አልቋቋመው ምን ይነካ አው፣ ሁላችንም ማንቋቋመው ነገር አለ። ይሄ ምንም የሚታይ ነገር አይደለም። ግን እሷም አነጋገሯን አይተሽ ከሆነ በጣም ተናግረዋለች የማይገቡ ምናምን ቃላቶችን አውርተዋለች ተናግረዋለች። ይሄ እንደ ሰው በጣም ብዙ ጥፋት ሊጠፋ ይችላል። ይሄ የሚታወቅ ነገር ነው። ግን እስቲ ከመጥፎ ነገር ደግሞ ሞር ወደ ጥሩ ነገር እንሄድና ነገሮችን አስማምተን ደግሞ ያለውን ነገር እንያው በሚለው ነው እንጂልሽ። እኔ እሱን እኮ እወደው ነበር። የማይካድ ነገር ነው ማለት ብዙ ዋጋም ከፍየለት አለው ያ ቃል እሱ ግን እንዴት ነው የሴት እቃዎች ከክፍሉ አግኝቼ እንዴት ነው ይሄን ነገር ልቀበለው የምችለው? ሲቀጥል ደግሞ አብራራልኝ ብዬ እንኳን ምንም እንትን ሊል አልቻለም። አላብራራልሽ ብሎኛል። ታዲያ ማለት እሱ መቶ ግልጽ ሆኖ ይሄ ይሄ ነው እንዲ እንዲ ነው ቢለኝ የእህቴ ነው ይላል። እሱንም ቢሆን ደጋግሜ የሚደል ተናግዶ ያለሁ እንግዲህ፣ ቤተሰቦቻችን የእሳን ነገር አዳምጠናል አደለም እሱን ጋር ደግሞ ያለውን ነገር ያው በቅድሚያ እሱ ነበር ለአውራ የፈለግኩትም፣ ሲጀመር ግን እሱን ማግኘት ስላልቻልኩኝ፣ በአንዳንድ ችግሮች ማግኘት አለመቻል ሳይሆን ሊመቻችልን ስላልቻለ በአንዳንድ ነገር ነው አንችል። በመሃል ሊታረቀኝ ቢፈልግ ኖሮ የታለ ጣፍቶ አሉ እኮ ተገኝቶ አያውቅም አይደል? የት ነበረ? በቃ ቤባና ቲኑ እየጠበቁኝ ነው ሊሄድና ትልበ። ስለ ዮኒ ነበር ልታወሪኝ ነበር አይደል ቤባ? ይሄ ነገር ግን የተደጋገመብኝ መሰለኝ ቤባ ቲኑ ስትል የሰማው ይመስለኝ አይደል ቤተሰቦቻችን። ማን ነው ቤባ? ግን ቤባ በቅርብ የተዋወቅ ነው ጓደኛችን ነው። እና ባለፈው የታመመሽ ጊዜ የወሰዳት እሱ ነው። እና እየረዳን ነው ማለት በቃ እንደ ጥሩ ሰው እየረዳን ያለው ቲኑንም እያገዛት ያለው እሱ ነው። ይሄ ነገር ግን ብዙም አላማረኝም። ነገሮችን ብታስተካክሉ ጥሩ ነው። አሁን እኔ ለጀመር እየጠበቁኝ ነው። እሺ ማለት በቃ አክብሬሽ ነው የመጣሁትና ስለሆን የምታናግሪ ነበር የመሰለኝ ግን እኮ ምንድን ነው ንገሪኝ መቼም እንትን አይደለም አይደለ ሌላ ያን ያክል መጥፎ ነገር አይደለም ንገሪኝና ችግር የለው የሚፈታ ከሆነ አብረን እንፍታው ምንችለው ከሆነ ዮኒ እኔ እንጃ እንዴት ራሱ እንደምነግርሽ አላውቅም ግን ዮኒ ታስሯል እንዴ ምን ተፈጥሮ በምን ምክንያት በዋስ ምክንያት ነው የታሰረው። ቤተሰቦች እንዴት እንደምናግራቸው አላውቅም። ማለት አልገባኝም። በምን ምክንያት አለ ዲቴል። ጉዳዩን አታውቂም። ቤተሰብም ይስማ። እኔ መታወቂያ የለኝም እና በመታወቂያ ምክንያት ታዲያ። እኔ መታወቂያ አለኝ አይደል እንዴ? እንዴት አትደውል ይልኝ። ምን ነው? አዎ አለኝ። እዚህ ሀገር አለኝ። እሺ፣ አንተ እንደግለሰው ማውራት እንዴ? ለምን አልነገርሽኝም? እስከዛ ስንት ቀኑ ነው? ለምን አልነገርሽኝም እስከ ዛሬ እኔ በጣም ደንግጬ ነበረ። ቲኑን እራሱ እንደምን ብዬ ለማረጋጋት ነበር። በጣም ደንግጬ ማለት ይሄ ጉዳይ እኮ እንደ ቤተሰብ እንደ ጓደኛ ሊፈታ የሚችል ነገር አይደለም። እንዴት እኔ ጋር መተሻት ነግሪ ነው ግን እንዴት ብዬ አንቺ እራሱ ለመጀመሪያ ጊዜ ነው የማገኝሽ፣ እና እንዴት ብዬ እንደምናገርሽ አላወኩኝ። አዎ እኮ ገባኝ፣ ግን እሺ ለቲኑ እንኳን እንዴት ልትነግራት እንትናለሽ? ለምን መስማማት አለ በህመትስ ማለት መስማት አለባት እኮ በእርግጥ ረጋርግሽ እንዴት አትነግራትም? ሰዎች እኔ ግን አንድ ነገር እንድነግርሽ የምፈልገው ነገር ይሄንን ቲኑ እንድታውቅ አልፈልግም። ስለዚህ ብንቆርጠው ደስ ይለኛል። አይቆረጥም። መቆረጥ የለበትም ቤተሰብ የሚወቅ ምክንያቱም እስካሁን የት አለ? እኔ ራሱ የት እንዳለ ግራ ገብቶኝ ነበር። አለ ቢሆንም ግን እሱ እንድናገር ደግሞ አልፈለገም። ችግር የለውም እንዳይቆረጥ። አይቆረጥም። መቆረጥ የለበትም። ቲኑም አሁን ታውቃለች፣ እደውልላታለሁ። ቆይ ስንት ሰዓት ነው? ማለት ዋሱ ስንት ሰዓት ነው የሚዘጋው? አይዘጋም። የንሂድና ችግር የለውም እኔ መታወቂያ ስላለኝ